የኃጢአተኛ ሰው ሞት እጅግ እየጸና ጣሩና ስቃዩ እጅግ አስጨናቂ፣ መልካቸውና ድምፃቸው እየከፋ በሆኑ ርኩሳን መናፍስት ነፍሱ ወደ ሲኦል ስትወረወር ተመለከቱ። የጌታ መልአክ ይህ ለኃጢአተኞችና ለበደለኞች ለዘላለም ስቃይ የሚቀጡበት የእግዚአብሔርን ፍርድ የሚቀበሉበት የገሃነም እሳት የፍርድ ቦታ ነውና ተመልከታለኝ። እንዲሁም ደግሞ የጻድቅ ሰው ነፍስ በቅዱሳን መላእክት በምስጋናና በዝማሬ በመላእክት ክንፍታ ጅባ ሽቅብ ሰማያትን አቋርጣ የሰማያት መስኮት ተከፍተውላት በእግዚአብሔር ዙፋን ፊት ስትቀርብ መልአኩ አሳየኝ። ይህች ነፍስ በጽድቅና በምግባር ስለኖረች ይህ የገነት ስፍራ ለዘላለም ደስታና ሐሴት ይሆናት ዘንድ ከእግዚአብሔር የተዘጋጀላት መኖሪያ ስፍራ ነውና ይህን ተመልክታለኝ። በዛሬው ዝግጅታችን ነፍስ ከሥጋ እንዴት እንደምትለይና የነፍስ እጣፈንታ ምን እንደሆነ እንነጋገራለን። ይህን ቻናል ሰብስክራይብ፣ ላይክ እና ሼር በማድረግ ቤተሰብ እንድትሆኑ እጋብዛለሁ። ሙልጌታ ስዩም ነኝ። አብራችሁን ቆዩ። ነፍስና ስጋ እንዴት እንደሚለያዩ መልአከሞት የኀጢአተኞችንና የጻድቃን ነፍስ እንዴት እንደሚወስድ የነፍስ የመጨረሻ የሲኦልና የገነት የመኖሪያ ፍርድ ቦታዋን የእግዚአብሔር መልአክ ሊያስቃኘኝ በመንፈስ ወሰደኝ። የጻድቅ ሰው ነፍስ ከስጋዋ እንዴት እንደምትለይ የእግዚአብሔር መልአክ ወደ አንድ የሆስፒታል ክፍል በመንፈስ ወሰደኝ። መልአከሞት የዚህን ሰው ነፍስ ከስጋዋ ሊለይ ተልእኮ ሲመጣ ተመለከትኩ። በህመም ተኝቶ የነበረው ሰው እንቅልፍ በሚመስል ሰመመን ውስጥ በማቃስ ሲያሰጡ ሆኖ አይኖቹን እንደ ጨፈነ ከፊትና ከኋላ ከበውት በክንፋቸው እየቀዘፉ ነፍሱን እንዳትጨነቅ የሚያረጋጉ ቅዱሳን መላእክት የገነትን የአበባ መዓዛ ወደ አፍንጫው በማስጠጋት ነፍሱ በአበባው መዓዛ ምክንያት የደስታ መዓዛ እያሸተተች ያለ ጭንቅ፣ ያለ ጣር ሰመመን የገባችው ነፍስ ከስጋዋ እንድትለይ ሲያደርጉ ተመለከትኩ። እኔም ወዮ ከገነት የአበባ መዓዛ ማን ባመጣለኝና እንደዚህ በሆንኩ አልኩኝ። መላእክቱ በክንፋቸው እየቀዘፉ ከማደሪያዋ ሥጋ የምትለየች ነፍስ ነጭ ሆና በመላእክት ክንፍ ታጅባ ወደ ላይ ወደ ሰማያት ስትወጣ ተመለከትኩ። አብሮኝ ይህን ራእይ የሚያሳየኝ መልአክ እንዲህ አለኝ፣ ይህች ነፍስ እግዚአብሔርን በማምለክ በምግባርና በጽድቅ ሕይወት በንጽህና ከኃጢአት ተለይታ ትኖር የነበረች ነፍስ ናት። ከሁሉ ደግሞ የክርስቶስን ስጋና ደም ከካህኑ ጽዋ የተቀበለች በደሙ የታተመች ለርስቱ የተለየች ነፍስ ናት አነኝ። እኔም ከደመናት በላይ በሰማያት ከመልአኩ ጋር አብሬ ሽቅብ እየወጣው የስጋይንና የኃጢአቴን ክርፋት እየሸተተኝ መልአኩ እየመራኝ ከዚች ነፍስ ጋር ሰማያትን እያቋረጥኩ መጓዝ ይዣል። በመልአኩ ክንፍ ታቅፋ ሰማያትን እያቋረጠች ያለችውን ነፍስ ለመቀበል ሌሎች መላእክት ከሰማያት እየወረዱ ስራዋንና ጽድቋን የተጻፈባትን የሕይወት መጽሐፍ እንዲሁም የገነትን የአበባ መዓዛ የያዘ መልአክ እያረጋጋ በክንፎቹ እያጀባት፣ ሌላ መልአክ ደግሞ ከፊት እየቀደማት ሲሄድ፣ ሌላው ደግሞ ከኋላ እየተከተላት፣ አንዱ ከፊት አንዱ ከኋላ፣ ሌሎች ደግሞ ግራና ቀኝ በክንፋቸው እያሸበሸቡ በደመናት የተዘርጋውን የሰማያትን መንገድ በብርሃን ጸዳል የተሞላውን ጉዞ ይህች ነፍስ ሽቅብ ስትወጣ ተመለከቱ። አብሮኝ ይህን ሚስጥር እያስጎበኘኝ ያለው መልአክ እንደ ብዙ ውሃዎች ድምፅ የሚጮኸውን ክንፉን እያማታ በደመናት ውስጥ እያለፈች ያለችን ነፍስ በብዙ ክብርና ምስጋና ታጅባ ሽቅብ ወደ ላይ ከወጣች በኋላ ለክብሯና ለጽድቋ መላእክት በአበባ እየተቀበሏት ከኢየሱስ ክርስቶስ መንበር ፊት ሲያቀርቧት ተመለከቱ። በዙፋኑ ፊት በግንባሯ ተደፍታ ለኢየሱስ ክርስቶስ በፍርሃት ስትሰግድ ተመለከትኩ። በግራና በቀኝ የእግዚአብሔር መልአክና ሰይጣን ከአጠገቧ ቆመው ስመለከት እጅግ አለቀስኩ። በአጠገቤ የነበረው መልአክ ይታያሃል፣ ከታላቁ የመከራ ዓለም በክርስቶስ ደም ያመለጠችውን ነፍስን ለመክሰስና ለመወንጀል ሰይጣን ዲያብሎስ እንደ ቆመ ሁሉ የእግዚአብሔር መልአክ ደግሞ ከዲያብሎስ ክስና ወንጀል ለማዳን በክርስቶስ ኢየሱስ ፊት ለማስጣል ለመልጃ እንዴት እንደሚቆም ተመልከታል ኢየሱስ ክርስቶስም ይህችን ነፍስ ነጭ ልብስ ሲያጎናጽፋት ጊዜ ሰይጣን ሀፍረትና ውርደት እንደተከናንበ ሲቀመጥ ተመለከት አለኝ። እኔም እጅግ በፍርሃት አለቀስና አነባ ነበር። በሰማይ ደግሞ እጅግ ታላቅ ደስታና የምስጋና ድምፅ ስማ ነበር። የእግዚአብሔርን መንግሥት እንድትወርስ የተፈረደላት ይህች ነፍስ በመላእክት ታጅባ በሰማይ ያለውን ስርዓትና ሚስጥር ትጐበኝ ዘንድ መላእክት ሲወስዷት አየው። ከገነት መንግሥተ ሰማይ ጀምሮ እስከ ሰባቱ ሰማያት ድረስ ድረስ ያለውን አይን አይቶ የማይጠግበው ከነፍስ በቀር ስጋ የማይረዳው ቋንቋ የማይገልጠው የቅዱሳን መኖሪያና ማረፊያ የሆነውን ስፍራ ትጎበኝ ዘንድ ይህች ነፍስ ከመልአኩ ጋር ስትወጣ እመለከት ነበር። ሌላ አስደናቂ ተአምር ተመለከትኩ። ሰማይ እንደ በር ሲከፈት በውስጡም ያሉት የመላእክትና የሌሎች ዓለማትን ምስጢር ይህች ነፍስ ትጎበኝ ዘንድ ወደ ውስጥ እንድትገባ ተፈቀደላት። ከሰማይ በላይ ያሉትን ሌሎች ሰማያትን የመላእክት መኖሪያ ሀገራቸው የሆኑትን ኢዮር፣ ራማ፣ ኤረር የሚባሉትን እንዲሁም ደግሞ ከምድር ውጭ ያሉትን ሌሎች ከሰው አእምሮ ውጭ ያሉትን ዓለማትን አብሬ ከዚች ነፍስ ጋር መልአኩ እያስጎበኘኝ በጽድቅ የተሞላች የነፍስ እጣ ፈንታና እድል ተርታን ተመልክተህ ተማራለኝ መልአኩ። እኔም በእውነት ይህን ሁሉ የእግዚአብሔርን ምስጢርና ስርዓት እመለከት ዘንድ እኔ ማን ነኝ? በእውነት ንስሐ ገብቼ ከኃጢአትና ከአመፅ አርቄ በስጋና ደሞ ታትሜ እንድኖር እግዚአብሔር እድል እንዲሰጠኝ መልአኩን እየተማጸንኩ ብሬ መጎብኘቴን ቀጠልኩ። ከአንዱ ክብር ወደ ሌላ ክብር ይህች ነፍስ እየወሰዱ ሲያስጎበኟት መንግሥተ ሰማይ ማለቂያ መጨረሻ በሌለው ደስታና ውበት የተሞላች ዓለም እንደሆነች መላእክት በክንፋቸው እያሸበሸቡ የሚኖሩባት እግዚአብሔርን አምነውና ታምነው በንስሐት አጥበው በጽድቅ ሥራ ጸንተው ለቆሙ ቅዱሳን መኖሪያ ትሆን ዘንድ እግዚአብሔር ለሰው ልጆች ደስታ ትሆን ዘንድ የተዘጋጀች እንደሆነች መልአኩ ከዚች ንጹሕ ነፍስ ጋር አብሮ በመንፈስ እየወሰደ ሲያስጎበኘኝ መልአኩ በፍጹም የንስሐ ዓይን ራስን ፈትሽ ከኃጢአት ተመለሰህ ወደዚህ የዘላለም ደስታ ለመግባት ከዓለም እርኩሰት ተለይተህ ውጣ ሲለኝ እጅግ በጸጸት ይህች ነፍስ ከደረሰችበት ጸጋ ለመድረስ የመልአኩን ምልጃና ረዳትነት እጅግ አጥብቄ ለመንኩት። መልአኩም ለሰው ልጅ ከሞት የበለጠ እጅግ አስተማሪና ሰባኪ የለምና የዘችን የጻድቅ ሰው ነፍስ ከሥጋ ለመለየትና የነፍስን ከሞት በኋላ ያለውን ሕይወት በእግዚአብሔር ፊት የፍርድ ጥያቄ እንዳላውቁ ከሞት ያልተማረ ከምን ይማራልና፣ ሰው ከሞት እንዲማር ስበክ፣ ለዓለምም ንገር አለኝ። እኔም ከዚህ ፍጹም ሰላም ደስታ፣ ምስጋና ከመላበት ከሰማያዊው ርስት ምን ነው ባልተመለስኩ፣ ምን ነው በመንፈስ ሳይሆን ሞቼ በነፍስ በመጣሁ። አሁን ይህን አይቶ ሰው ኃጢአትና አመፃን ለመስራት እንዴት ይደፍራል? በማለት ሞትን የተመኘሁበት በስጋ መኖር የጠላሁበት ራእይና መገለጥን በገነት መንግስተ ሰማይ እመለከት ዘንድ አጥብቄ ወደድኩ። አብሮኝ ይህን ሁሉ ሚስጥር የሚያስጎበኘኝ የእግዚአብሔር መልአክ የሰው ልጅ በፍጹም ቅንነት፣ ርኅራሄ፣ መልካምነት ከኖረ እንደዚች ነፍስ ይህን ያየ እና ያላየሁን የገነት መንግስተ ሰማያን ክብር እንዲወርስ ሰው ከሞቱ በኋላ ያለውን ህይወት እያሰበ እንዲኖር ይህን አጥብቀህ ስበክ አለኝ። እኔም ከዚህ የደስታ ስፍራ አትውሰደኝ ስለው፣ ሌላ የኃጢአተኛ ሰው የነፍስ ፍርድን ደግሞ አሳይሃለሁ አለኝ። ይህ የምትመለከተው ደግሞ በኃጢአትና በበደል የኖረ ንስሐ ያልገባ ስጋና ደሙን ያልተቀበለ የንስሐ ዕድሜውን በአመፃና በስግብግብነት ጨርሶ መልአከ ሞት በድንገት መጥቶበት ነፍሱን ከስጋው ለመለየት በጣረ ሞት ውስጥ ያለ ኃጢአተኛ ሰውነውና ተመልከተው አለኝ። መልአከ ሞት እንዲህ በዋዛ ነፍስና ስጋውን አይለየውም። እጅግ በመከራና በስቃይ ነፍሱን አስጨንቆ ይዛታል። ከላይ ወደ ታች ጦረኛው ሞት ልቡን ሰቅስቆ ይወገዋል። በረጃጅም ጥፍሮቹ ልቡንና ነፍሱን እየቧጨረ እጅግ አስጨንቆ ይዘዋል። እንዳይሞት እንዳይገላገል አድርጎ የሚያስፈራ መልኩና ድምፁ መልኩን አገርጥቶ ስቃይና ጣሩን እጅግ አብስቶ ያሰቃየዋል። ከዚህ ሁሉ ጭንቅና ጣር በኋላ መልአከ ሞት ከስቃይ ወደ ሞት ሲወስደው ነፍሱ በአፉ እንድትወጣ ያደርጋል። ከዚህ በኋላ ከስጋ የተለየችው ነስ እንደ ቁራ ጠቁራ የሰይጣን ጭፍሮች በሰንሰለት እየጎተቱ እየተሳለቁባትና እያዋረዷት መልአከ ሞት በጥቁረቱና በጥላው እያስጨነቃት የሰማይን መንገድ ቅዱሳን መላእክት እጅግ ርቀው በስቃይና በመከራ ሽቅብ ወደ ላይ ተወጣለች። በምድር ላይ በነበራት ሕይወት በጭካኔ በክፋት በኃጢአት ለሰይጣን የታዘዘች በመኖሯ መልአከ ሞት ሰይጣን እያሟረተባት እየተሳለቀባት ዙሪያዋን በመክበብ የኔነሽ በማለት ኃጢአት ያሰራት አባቷ መሆኑን በብዙ ጭንቅ አቅፎ በመወዝወዝ እየናጣት እያራገፋት ከሞት በላይ የሰማይ መንገዷን በስቃይና በጭንቅ እያበዛባት እንዴት እንደሚወስዳት ተመልከታኝ። መልአኩ የስቃይ ትንፋሽ እየተነፈሰች እንዳቀፋት ቁልቁል ይፈጠፍጣታል። ከስቃይ ትንፋሽ ትንሽ ፋታ ስታገኝ እንደገና ያነሳትና መልሶ ይጥላታል። ሌላ አስፈሪ ሰይጣን ከወደቀችበት በጥፍሮቹ አንስቶ እያሰቃያት ከማይቀረው የክርስቶስ ፍርድ ወንበር ፊት ከነጥቁርቷ ትቆማለች። በፍርሃት በድንጋጤ፣ በክርስቶስ ፊት ተደፍታ ተሰግዳለች። ያኔ ነበር እንጂ በጾም በጸሎት ተግቶ ለክርስቶስ መስገድ ይላታል። ያሳታት ሰይጣን ዲያብሎስ ባጠገቧ አቅሞ እየተሳለቀባት፣ ይህች መልኳና ስራዋ እንደ ጨለማ ጠቁሮ የቆመች ነፍስ ወደ ዘላለም የስቃይ ስፍራ ወደ ገሃነም እንድትገባ እንደ ተፈረደባት ተመልክተህ ስበክ አለኝ፣ በአጠገቤ የነበረው መልአክ። እኔም ከማየው እጅግ አስፈሪና አስጨናቂ ነገር የተነሳ ምን ነው ይህንን ከማይ ይቀርብኝ ብዬ እጅግ አለቀስኩ። ይህች የተፈረደባት ነፍስ ወጥመድ እንደገባች አይጥ በጭንቅ ውስጥ ሆና ከጥልቁ የእሳት ጉድጓድ ሲወረውሯት ከገድሳቱ ከእሳቱ ገደል እንዴት እንደሚናጠቋት ተመልከታለኝ መጣበቂያ መድረሻ ከሌለው የእሳት ገደል ቁልቁል ሲለቋት ለዘላለም መግለጫ በሌለው መከራና ስቃይ ከታች ያለው ሰይጣን ከአየር ላይ ቀልሞ ሽቅብ ሲመልሳት መልሶ ደግሞ ወደ መኖሪያዋ የዘላለም የቅጣት ስፍራ ቁልቁል ሲወስዳት የአጋንንት መጫወቻ ሆና እንደምትኖር እተመልከታለኝ። ከአጠገቤ የነበረው መልአክ የተዘርጋውን ቀጭን መንገድ ተራምዳ እንድትሻገር ያደርጋታል። ነጭ የለበሰው ጻድቅ ብቻ ሲሻገርና ከዘላለም የእሳት ሞት ሲተርፍ ሌሎች ስራቸው እና ምልካቸው የጠቆረ ነፍሳት ግን ቁልቁል ወደ ጥልቁ የእሳት ባህር እንዴት እንደሚወድቁ አብሮኝ የነበረው መልአክ ተመልክተህ ለዓለም ይህን አስፈሪ ስፍራ አይተው ንስሐ እንዲገቡ ስበካለኝ። እኔም ከማየው እጅግ አስፈሪና አስጨናቂ የኃጢአተኞች የክፉ ስራቸው ዋጋ መቀበያ የጥልቁን የእሳት ባህር አይቼ መቆም አልቻልኩምና ዋ ለራሴ እያልኩ ደረቴን እየደቃሁ አለቀስ ነበር። መልአኩም የኃጢአተኛ ነፍስ የፍርድ ቦታ ይህ ብቻ አይደለም። ለክብር የተፈጠረችው ይህች ነፍስ ሰይጣን በእሳት ቀንዶቹ ወደ ላይ እንደ ኳስ እያጓነ በመወርወር ተመልሳ ስትወርድ መልሶ በቀንዶቹ እየወጋ ወደ ላይ ይወረውራታል። ሌላኛው ሰይጣን ደግሞ አውጥቶ ከዳር ይጥላታል። አረፍኩ ስትል በጥፍሮቹ ዘግኖ መልሶ ቁልቁል ይወስዳታል። ሌሎቹ ተከትሎ ሊጫወቱባት ይከተሏታል። እንደገና ደግሞ ከሌላ ስፍራ ወስደው ሁሉ የእሳቱ አበጋዞች እያዩዋት ከላይ ወደታች እንደ ኳስ እየወረወሩ እያነጠሩ ይጫወቱባታል። በቃኝ ልረፍ የሚባል ነገር ከሌለበት የመከራው ዓለም ውስጥ የገባችው ይህች ነፍስ አንዴ ከእሳቱ አንዴ ከመከራው አንዴ ከእሳቱ ገደል ገብታ የእሳት ባህር እየዋኘች ለዘላለም እስከ ዘላለም የምትቀ የሚቀበለውን የፍርድ ስቃይ አይታልና በምድር ላይ ያሉት በአመፀኝነትና በኃጢአተኝነት የበረቱትን በደለኞችን ከጥፋታቸውና ከዚህ የስቃይ ስፍራ እንዲመለሱ ስበክ፣ ይህንንም ተናገር አለኝ። ከሞት በኋላ ያለውን ህይወት እንዲያስብ ነፍስ በክርስቶስ ፍርድ ወንበር ፊት እንደምትቆም እለት እለት እያስበ ከኀጢአቱ ይመለስ ይመለሳል። ሞት መምጫው አይታወቅምና ከሞት በላይ ለንስሐ ስለመዘጋጀት ለሰው ልጆች አስተማሪ የለውምና የሰው ልጅ ሞት እንዳለበት እለት እለት እንዲያስታውስ ስበካለኝ። የጭንቅና አስፈሪ የእሳት ቦታና ና የእሳት ገደል አይቶ ሰው ከኀጢአቱ ይመለስ ንስሐ ይገባና ስጋና ደሙን ይቀበል እግዚአብሔርን ብቻ በማመን መልካምና በጎ የጽድቅ ሥራ ብቻ በመስራት ንስሐ እንግባ እላለሁ። ይቆየን። ይህን አስተማሪና የንስሐ ትረካ ከወደዳችሁ ሰብስክራይብ፣ ላይክና ሽር በማድረግ ይህን መልእክት ለሁሉ ታዳርሱ ዘንድ እጠይቃለሁ። ሙልጌታ ስዩም ነኝ። መልካም ቆይታ።